ብልጽግና በለስ ቀናኝ እያለ ነው የቀናው በለስ ደግሞ በራሱ ልሳን ከመዘገቡ በፊት በደጋፊዎች በኩል የሽፋን ሲሰጡትም ውለዋል። ፕሬዝዳንቱ የግድያ ሙከራ ተደረገባቸው። የሶማሌው ፕሬዝዳንት ሐሰን ሼክ መሐመድ ዛሬ ማለዳ ከቤተ መንግስታቸው ታጅበው ሲወጡ በቅርብ ርቀት በተጣለ ቦምብ የአጃቢዎቻቸው መኪና የተጎዳ ሲሆን አጅበው የነበሩ ጠባቂዎቻቸውም አብዛኛውን ከባድና ቀላል ቁስለኛም ሁነዋል። ታዲያ የቅርቡ የዶክተር አብይ ወዳጅ የሆኑት ፕሬዝዳንት ሐሰን ሼክ መሐመድ የታቀደላቸው ሞት በጠባቂዎቻቸው መቁሰል ያለፈ ሲሆን ከጉዳዩ ጋር በተያያዘ የአካባቢው አማጼ ኃይል አልሸባብ ኃላፊነቱን ወስጃለሁ ብሎ እስካሁን መግለጫ ባየዝም በፕሬዝዳንቱ ላይ የተደረገው የግድያ ሙከራ ግን ከታጣቂው አልሸባብ እንደማይወጣ እየተነገረም ይገኛል። ብልጽግና በለስ ቀናኝ እያለ ነው። የቀናው በለስ ደግሞ በራሱ ልሳን ከመዘገቡ በፊት በደጋፊዎች በኩል የጀግናው መከላከያችን የአሸባሪውንና የጽንፈኛውን አከርካሬት ቆርጧል በማለት የወንድም አማቾችን እጠብ ብሎአላዊነት የተከፈለ ደም እያስመሰሉት ሽፋን ሲሰጡትም ውለዋል። እኒህ የጦር ጥማተኞች የጦሩ አውደ ውጊያ ላይ የሉም፣ ማህበራዊ ሚዲያ ላይ ነው የሚያዋጉት የሚያነሱ የሚጥሉት። አገዛዙ በለስቀ አሸናኝ ያለው ደግሞ በአማራ ክልል ቋራ አረጋ አለባቸውን ማረክኩ ሳይሆን ገደልኩ ብሎ ነው። ፋኖ አረጋ አለባቸው በቋራ የሚንቀሳቀሰውን የፋኖ ኃይል አዛዥ ሲሆኑ አገዛዙ ሕዝብን ለመዝረፍ ሲንቀሳቀስ ነው እርምጃ የወሰድኩትም ብሏለኝ። ጦርነቱ ከስናይፐር ጀምሮ የተለያዩ ነፍስ ወከፍ መሳሪያዎችም እንደማረከ የቋራ ወረዳ ኮሚኒኬሽን እያረጋገጠው ሲሆን የአገዛዙ ተቀጣሪ የማህበራዊ ሚዲያ ታጣቂዎች ግን ትላንት በባህርዳር ዙሪያ ያሉ የመንግስት መስሪያ ቤቶች ሲቃጠሉ መዘገብ አልፈለጉም። ምክንያቱም ይህ ለአገዛዙ ሽንፈት ነውና፣ ምን ይሄ ብቻ! በአማራ ክልል የሹፌሮችና የተሳፋሪዎች እገታም ተባብሰው ቀጥሏል። ስለዚህም አስተያየት መስጠት አይፈልጉም። ታዲያ የአገዛዙ የደጋፊ ልሳናቶች ከባህር ዳር ወጣ ብሎ ዘንዘሊማና ሐሙሲት ያለው የፋኖ ኃይል ወደ ባህር ዳር የሚገባበትን ቀን ባይቆርጥም በቅድ እየተንቀሳቀሰ ባለበት ሁኔታ፣ እንዲሁም በ በተለያዩ የአማራ ክልል ገጠራማ ቦታዎች ስልጠና እየሰጠ መሆኑ ይታወቃል። እኒህን መሰል ዜናዎችን ከመዘገብ ይልቅ ግን ጠቅላይ ሚኒስተሩ በባህር ዳር ደርሰው ተመለሱ የሚለውን ነው መዘገብ የሚፈልጉት። ሌላው ደግሞ በብልጽግና ደጋፊዎች በኩል ሽፋን የተሰጠው በኦሮሚያ ክልል በመንግስት አጠራር አሸባሪው የሸኔ ቡድን ኦሮሚያ ክልል በተለያዩ ዞኖችና ወረዳዎች በሰፊው የሚንቀሳቀስ ሲሆን ከቅርብ ወራት በፊትም በኢትዮጵያና በኬንያ ደንበር ያለውን የአሸባሪውን ኃይል ከኬንያ የፖሊስ ደህንነት ጋር ተነጋግረን የማጽዳት ስራ ጀምረናል ያሉ ሲሆን፣ ዛሬ ደግሞ በኦሮሞ ነጻነት ሰራዊት በኩል ብልጽግናው በለስ ቀናኝ ብሏል። በዛሬው በለሱ እንደ ቋራው ገደልኩ አላለም። ጃልጉማ አባፋሪን ከብዙ የታጣቂ አባላት ጋር ማርኪ ያለው በሚል የማራካቸውን አባላቶችም አውሲዚ ሲጭን ተንቀሳቃሽ ምስል አሳይቷል። የጃልጉማ አባፊራን መያዝ የዛሬው የብልጽግና ደጋፊዎች የማህበራዊ ሚዲያ ፊታውራሪዎች የዕለቱ ጀብድ ብለው ሲዘግቡተኝ ውለዋል። ታዲያ የአገዛዙ ሰዎችና እስከ ወረዳ ድረስ ያሉ የኮሚኒኬሽን ሚዲያዎች ይህንን ሲዘግቡ ሲውሉ ግን ትላንት በጉሃ ጽዮንና በፍቼ መካከል በባስ የተሳፈሩ ንጹሀን ዜጎች ካሁንን ካሁንን ከቤታችን ደረስን እያሉ ከሃምሳ በላይ የሚሆኑ በጅምላ ሲታገቱ ግን ያሉት ነገር የለም። ምክንያቱም ይህ ለብልጽግና ሽንፈት ነውና፣ ለእውነት ቁመናል፣ ህግና ስርዓት መከበር አለበት አለበት ሲሉ እንዲህ አይነቱንም ዘግበው የህዝብንም እንባ መጥረግ ነበረባቸውና የኦሮሚያ ክልል አሸባሪውን ከመከላከያ ጋር ተቀናጅቶ እያጸዳ ሲሆን፣ ይህንን ኦፕሬሽን ደግሞ በጋራ አብሮ የሚመራው የትላንትናው ጃልሰኝ ነጋሳ የዛሬው ደግሞ የኦሮሚያ ክልል የምንሻ ኃላፊ ጃልሰኝ ነጋሳ ናቸው። ይህ ኢትዮ ማለዳ ነው። አብራችሁን ስለቆያችሁ እናመሰግናለን። ሳብስክራይብ ማድረግ አይዘንጋ።